ዓለም አቀፍ መገለሉ እጅግ በጣም እየጨመረ መጥቷል። እስራኤል ያለ ሎቢ መኖር የምትችል አገር አደለችም ብቸኛ ሀገር ናት፣ ይላል ፕሮፌሰር ኢላም ፓፔ። ምን ይላል ራሱ እስራኤላዊ ነው። እስራኤል ስ ኦንሊ ካንትሪ ኒድስ ቱ ሎቢ ፎር ኢትስ ቨሪ ኤግዚስተንስ ይላል። ለመኖር መብቷ ራሱ ሎቢ ማድረግ የሚጠበቅባት ብቸኛ ሀገር እስራኤል ናት፣ ይላል። ይሄ የጥንካሬ መገለጫ አይደለም፣ የድክመት መገለጫ ነው። የትኛውም ሀገር ለኤግዚስታንሱ ወይም ለመኖሩ ሎቢን መሰረት አድርጎ አይንቀሳቀስም። ምክንያቱም ኦልሬዲ ሀገራት በሙሉ ድንበራቸውን አስከብረው ማንነታቸው ታውቆ እውቅና ተሰጥቷቸው ቁጭ ብለዋል። እስራኤል ግን እስካሁን ድረስ ይሄንን ማስከበር አልቻለችም። እስካሁንም ድረስ እውቅና የማይሰጧት ሀገራት አሉ። አሁንም ድረስ በዩናይትድ ኔሽንስ ውስጥ ብታየው ብዙ ሀገራት እውቅና አይሰጧትም። አሁንም ድረስ እውቅና የሚሰጧት ሀገራትም እንዳሉ ሆኖ በአሜሪካ ጉልበት፣ የቬቶ ፓወር ላይ ብቻ ተንጠልጥላ ያለች ሀገር ናት። በነገራችን ላይ የፕሮፌሰር ኢላን ንግግር ቀላል እንዳይመስላቸው፣ ለኤግዚስታንሷ ሎቤ የማድረግ ግዴታ ያለባት ሀገር ሲሪየስ የሆነ ችግር ነው። ሲሪየስ የሆነ ፕሪዲካመንት ነው። አንዳንዶች ጠንካራ ብለው ሊያስቡ ይችላሉ። ሰባ አምስት አመታት ሙሉ ኤግዚስተንሷን እስካሁን ድረስ ሎቢ እያደረገች ነው ያለችው። አሁን ደግሞ ብዙ ነገሮች ተቀለበሱ። ኦልሞስት እያሳመነች ጫፍ የሚደርስ የመሰለ ነገር ነበር። አሁን ግን ብዙ ነገሮች እየተቀለበሱ መሆኑን ማየት ይቻላል ማለት ነው። ከቅርብ ጊዜ ወዲህ ደግሞ የሚገርማቸው አፓርታይድ ተብላ እስከ መወገዝ ደርሳለች። ሁሉም የሰብአዊ መብት ድርጅቶች እየኮነኗት ነው ያሉት። የተባበሩት መንግሥታት ድርጅት ብቻውን ባለፉት አስር ዓመታት ከ45 በላይ ኮንደምኔሽኖችን አስተላልፏል። ፖለቲከኞቿ ገና ብዙ ክስ ይጠብቃቸዋል። እራሳቸው ናቸው መረጃውን ሲሰጡ የቆዩት ራሳቸው የእስራኤል ወታደሮች ሰዎችን ሲጨፈጭፉ ሲገሉ፣ ቤቶችን ሲያፈነዱ ቲክቶክ ላይ ይለጥፉታል። ፖለቲከኞቻቸው በግልጽ ነው ናሽናል ጣቢያዎች ላይ ወጥተው ሙሉ ፍልስጤማውያንን ማጥፋት አለብን እያሉ የሚናገሩት ማሌቃውያን ምናምን እያሉ በግላጭ ነው፣ እንትን እያደረጉ ያሉት እና ወታደሮች ራሱ ታች ድረስ አይቀርላቸውም ማለት ነው። ይሄ ነገር ሲያልፍ እዳ መክፈላቸው አይቀርም። ምክንያቱም ብዙ ማስረጃ ፊት ለፊት ታይቷል ማለት ነው። እስራኤል በብዙዎች ዘንድ እንደ ፓሪያ ስቴት ተደርጋ መታየት ጀምራለች። ፓሪያ ስቴት ማለት የተገለለች በቃ የተጠላች፣ ሙሉ በሙሉ ቀውስ ውስጥ ያለች ሀገር ተደርጋ መታየት ጀምራለች። ማንም ሀገር አሁን ላይ እስራኤልን እንደ ኖርማል ጠንካራ ምናምን ሀገር አድርጎ አይቆጥራትም። ሁልጊዜም ኢንስታቢሊቲ በቃ መረጋጋት የሌላት ሁልጊዜ በሰላም ውስጥ ማትኖር ሁልጊዜም አሜሪካ ላይ ተንጠልጥላ ሌሎችን የምትበድል ሀገር ተደርጋ ነው እየታየች ያለችው። የኢኮኖሚና የመሳሪያ ማዕቀቦች ቀስ በቀስ እያደጉ ነው። የአውሮፓ ሀገራት ብዙዎቹ ወደዛ እየገቡ ነው። ስፔን፣ እነማ እና አይርላንድ በግላጭ ወደ ማዕቀብ እያለፉ ነው። ትላልቅ የሚባሉ የንግድ እንትኖች ማዕቀብ እያደረጉባሉ። አውሮፓውያን ኦልሞስት ይጸየፏት ጀምረዋል ኦልሞስት መጸየፍ ጀምረዋል እስራኤልን እንዳገር ማለት ነው። ይሄ ሁልጊዜ እየተደባደበ ሰፈር ውስጥ ሰው እየደበደበ ሰው እየፈነከተ ወላጆቹን የሚያስወቅስ ልጅ የለም። ልክ እንደዛ መታየት ጀምራለች በአሜሪካውያንም ዘንድ ጭምር ማለት ነው። ይሄ ነገር እያደገ ሲሄድ ዲስኮርስ ፈጥሯል። አሁን ይሄ ዲስኮርስ እያደገ ሲሄድ በቋሚነት ያንን የበደል ስርዓቷን ዘላቂ አድርጋ መቀጠል እንደማትችል የሚያሳውቀን ነው።